ማለት ነው ዩ አር ሶ ስፔሻል፣ በጣም ምርጥ ሰው ነሽ ሃይሚ። ከዚህ በላይ ዲዘርቭ ታደርጊያለሽ። እሺ ጥሩ ጥሩ ነው ይሄ። ዓለም ላይ ያሉ ሁሉም ነገሮች ነው የሚገቡሽ ሃይሚ። እሺ ላውልቀው? አይቻልም፣ አይቻልም። ዛሬ እንግዲህ ዳኒ ለሃይሚ ይሁን ስጦታ ሰጥቷታል እና እንግዲህ የአንገት ሀብል ሰጥቷታል። እሱን አስመልክቶም እንግዲህ ብዙዎቻችንን አስደንግጦናል ማለት ነው። እዚህ ጋ እኔ እውነቱን ነው የምናገረው ማለት ነው። ማለት ዳኒ የሰጣት ስጦታ ስጦታ ነው ግን ቢሆንም ወቅቱ አይደለም ነው እና ደግሞ በዚህ በዚህ ወቅት ሀይሚና ብሩክ እንዲህ በሆኑበት ሰዓት እንዲሁም ዳኒና ብሩክ አይጥ እና ድመት በሆኑበት ሰዓት እየተደባደቡ እየተጣሉ ባሉበት ሰዓት ወቅቱን የጠበቀ ስጦታ አይደለም። እንዲሁም ደግሞ ዳኒ ለአንቺ ጥሩ ስሜት አለኝ እያለ በሚዲያ በሚናገርበት ሰዓት ይህን ስጦታ መስጠት አልነበረበትም። ስጦታው ወቅቱን የጠበቀ ስላልሆነ ሀይሚን መቀበል የለባትም የሚለውን ብቻ ነው የሚያስተናግድ። ከዚህ ውጭ ግን የሚቀጥለውን አስቀምጣለሁ ማለት ነው። ሰላም፣ ሰላም ቤተሰብ እንዴት ናችኋለው? ሰላማችሁ ይብዛ በያላችሁበት እያልኩኝ። የምር የዛሬው ቪዲዮ እኔ ማለት ሀይሚ በጣም አሳዝናኛለች። ያሳዘነችኝም ነገሮች እንዴት ነው እንደዚህ የሚሆነው? ማለት ለምንድን ነው ዳኒስ እንደዚህ የሚያስገድዳት? እንዴ ምን ሆኖት ነው? ተወኝ እያለችው ነው አይደል? ተወኝ እያለች እየደጋገመች እየነገረችው፣ እንዴት ነው ስጦታ ሊሰጣት የሚችለው? ደግሞ ማለት ነው ይሄን ስጦታ የሰጠበት ምክንያት አንድ ቀን ዳኒ ራሱ ይናገራል፣ ለወደፊት ታያላችሁ። አንድ ቀን ዳኒ ራሱ ይናገራል። ቢሆንም ግን እኔ ቢያንስ እንኳን መቀበሉ ልክ አይደለም። እዚህ ጋር ስናገር መቀበሏ ልክ አይደለም፣ መስጠቱም ልክ አይደለም። ምክንያቱም እዚህ ጋር አንድ ሰው ደግሞ አለ፣ ብሩክ ማለት ነው። ማለት ብሩክ ምን ይሰማዋል የሚለውን በማሰብ ስጦተው ቦታውን አይደለም፣ ስጦተው ወቅቱን የጠበቀ አይደለም። ይሄ ብቻ ነው ስጦተውን የሚወክል ከዚህ ውጭ ግን አይታችኋል። ማለት አንድ ወር ሙሉ ሀይሚ እየተሰደበች ዳኒ መቶ ሺ ገብቷል ገብቷችኋል አይደል? እሷ ዝቅ ብላ እየሰራች እየተሰደበች ስሟ እየረከሰ እየተዘቀዘቀች እስከ ቤተሰቦቿ ድረስ የእሷም የብሩክም ቤተሰቦች ብሩክም ጭምር ማለት ነው። እና መቶ ሺ ስለገባ ነው ዳኒ ይሄን ስጦታ ይሰጣት እንጂ። አሁን ማለት ብዙ ዩቱበሮች የፍቅር ነው የመስተፋቅር አሰርቶ ሰጣት ነግጧት ደግሞ ሀይሚ በቃ አፈቀርኩ ብላ ካለበት ድረስ ትሄዳለች እያላችሁ በጣም ያልሆነ የእግዚአብሔርን ያልሆነ ነገር እያላችሁ እያየሁ ስለሆነ ለምንድን ነው እንደዚህ የምትሆኑ? የዩቱበሮችም አረጋጎት ማለት ልክ ነው እያልና አይደለም። ዳኒ መስጠቱም ልክ አይደለም፣ ሀይሜ መክበሏም ልክ አይደለም። ግን ቢሆንም ስጦታው መቶ ሺ ስለገባ ብቻ ነው ዳኒ መቶ ሺ ስለገባ ብቻ ነው እና ደግሞ ሲናገር ሰምታችሁታል። ቪዲዮ ልብ ብላችሁ አይታችሁት ከሆነ አንቺ ማለት በጣም ጎበዝ ሴት ነሽ፣ በጣም ጠንካራ ሴት ነሽ፣ በጣም በቃ ስፔሻል ነሽ። ማለት እንግዲህ በስራዋ ነው ማለት ምንም ብትሰደብ፣ ምንም ፎቶዋ ቢዘቀዘቅ፣ ምንም የፈለገ ሰው ዝቅ ለማድረግ እሷን ቢሞክር፣ ምንም እጅ የማትሰጥ ጠንካራ መሆኗን ገልጾ ነው የሰጣት። ዳኒ ማለት ነው እንጂ ሚዲያ ላይ ተመቸሽኝ ስላለ ወይም እንደዚህ ስላለ ለአንቺ ጥሩ ስሜት አለኝ ስላለ ይሄ እውነታ ሆኖ አይደለም። ይሄ እኮ ውሸት መሆኑን እንዳኒ የሚያውቀዋል። ውሸት መሆኑን እንዳኒ ያውቀዋል፣ ሀይሚም ታውቃለች። ይሄን ነገር ማለት ነው የውሸቱን እንደሆነ። ግን ደግሞ ሚዲያ ላይ መጥተው ቪዲዮ ሲሰሩ ስራም እየሰሩ ጭምር ነው። ስራም እየሰሩ ስለሆነ በቃ ማለት ዳኒ ማለት አለበት የግድ ተመችተሽኛል ወይም ለአንቺ ስሜት አለኝ ካላለ ቪዲዮ አይታይለትም። የዳኒ ማለት ነው የሃይሚን ስም ስለተጠቀመና የሃይሚን ስም ብዙ ነገር ስላለ መቶ ሺ ገብቷል። ሃይሚ ወደ እሱ ቻናል ስትመጣ ዘጠና ሁለት ሺ ነበር ዳኒ ዘጠና ሁለት ሺ ነበር። አሁን መቶ ሺ ገብቷል። ሶ ሃይሚን አመስግኖ በጣም አመስግኖ በጣም ጎበዝ እና ታታሪ ሴት እንደሆነች በቃ ላንቺ ከዚህም በላይ ይገባሻል፣ ይቺ ትንሿ ናት ብሎ መስቀል ያለው ሀብል ነው የሰጣት። ስጦተው ልክ ነው እያልን አይደለም፣ ግን ደግሞ የመቶ ሺውን አስመልክቶ ነው የሰጣት እንጂ ሀይሚን ፍቅሯት አይደለም። ምን ሆናችኋል እናንተ? ስኮ ፍቅረኛ ያለው ሰው ሲኮ ፍቅረኛው ናት ምንም ነገር የለንም ብሎ ስለተናገረ እኮ እዚያ ጋ እውነት አይደለም። ድራማ እኮ ነው የሚሰሩት። ሶሲና ዳኒ፣ ሶሲና ዳኒ እኮ በቃ ትክክለኛ ድራማ ነው የሚሰሩት። ትክክለኛ እነሱ ተማክረው ነው የሚሰሩ። የእኛ ጂሎቹ ማለት ነው፣ ጂሎቹ ልበላቸው እንጂ እንግዲህ፣ ሞኞቹ የዋሆቹ ሀይሚና ብሩክ ናቸው፣ ሳይማከሩ እየሰሩ መሀል ሀገር የቀሩት። ሶሲና ዳኒ ተመካክረው ነው የሚሰሩ። ገባችኋ? ሃይሚና ብሩክ ግን ዝም ብለው ነው የሚሰሩት። ሳይመካከሩ ስለሚሰሩ ይሄው በመሀል አንዳንድ ነገር ሲነጋገሩ ይጋጫሉ፣ ይጣላሉ። ተራራቁ ማለት ነው። አሁን ብሩክ ጠፍቷል ማለት ስልኩን ዘግቶ ጠፍቷል ነው የተባለ። የምርግን የት ሆነው ብሩክ እንዴ፣ ረ ብሩክ ተናፍቋል። እንዴት ነው ማለት እንደዚህ ሃይሜ፣ እሳት ውስጥ ገብታ። እኔ እንጃ። ጥሎ መሄድ አለበት ብዬ አላስብም። የትም ቦታ ቢሆን ስራም ቢሆን በቃ አይደል የቻለውን ያክል ማድረግ አለበት። ይቅርታ ቢጠይቅም ሀይሚ ቅርታውን ባትቀበልም በጊዜው መቼም መነሸው በእሱና በሶሲ ምክንያት ስለሆነ ይሄ ነገር እስከሚፈታ ድረስ መኖር አለበት ብዬ ነው የማስብ። ቢሆንም ግን አሁን ሀይሚ እንግዲህ የእሷ ሁለት መቶ ሺ ከብሩክ ሁለት መቶ ሀምሳ ሺ ጋር ሊያከብሩ አስበው ይሆናል። ነገውን ሀይሚ ብሩክ ጠፋ ምናምን ብላ በብሩክ ቤት ልትመጣ ትችላለች። ሀይሚ እኮ ማለት ነው በቃ ወድቃለች፣ ቀርታለች በቃ ሰድበናታን ምን ብለናታል? በቃ ወድቃለሽ፣ ከዚህ በኋላ አትነሳም፣ አንድ እርምጃ መራመድ አትችልም ሲሏት የባሰ እያጠነከራችኋት ነው የምትሉ። በጣም ማለት ነው። አሁን ታያላችሁ፣ በብሩክ ቤትም ትመጣለች ማለት ነው። እና ምን አለ የሀይሚን ልቦና ለሁላችሁም በሰጣችሁ። አሁን እንዲህ ዳኒ ስላላት፣ እንዲህ ዳኒ ስላላት ሀይሚን ይወክላል እንዴ እን ዳኒ የመስተፋቅር አሰርቶ ሰጣት ስላለ ሀይምን ይወክላል? ይሄ እውነት ነው? እንደዚህ የምትሉ ሰዎች ደግሞ እምነት የላችሁም። እን አረተው እን የምር ሁላችንም እምነት አለን። ለምንድን ነው እንደዚህ የምትሉ? መስተፋቅር ምናምን ምናምን የሚባለው ነገር ይሄ ምንድን ነው? ይሄ በጣም እኮ ነው የሚደብረው። የምሬን ማለት ነው። ስለዚህ እውነቱ ሲናገር ይሄ ነው። ግን እኔ ማለት ዳኒ በመስጠቱ ደብሮኛል። ልክ አይደለም። ጭራሽ በዚህ ሰዓት ስጦታ መስጠት የለበትም። ብሩክን እያየው ስለሆነ የባሰ ስለሚናደድ ሀይሚ መቀበል አለባት እያልኩ አይደለም። ግን ደግሞ አይታችኋት ከሆነ በጣም ጨንቋት፣ በጣም ጠቧት፣ በጣም ሸሚዟት ከለበሰችው በኋላም ላውልቀው ስትለው አይቻልም አላት። ጥላ ሄደች ማለት ነው። እንግዲህ ሄዳ ልታወልቅ ትችላለች። ነገ አስራዋት አትመጣም። ታያላችሁ። ነገ አስራዋት አትመጣም። የዳኒን ማለት ነው። እኔ እንጃ። አታስረውም ሀይሚ ያ ማለት በቃ ማለት ያው ሸምስ ላይ ያዛት ተቀብለዋለች። ደግሞ ይሄ ስጦታ ነው የሰጣት ዳኒ። ቆይ አንድ ቀን ይናገራል ከሀይሚ ጋ ምንም ነገር የለኝም ስራ ብቻ ነው የሰራሁት በቃ እየተሰደበች መቶዎች ስላስገባች ነው ስጦታ የሰጠዋት ሊል ይችላል አንድ ቀን ማለት ነው። ግን እዚህ ጋ አሁን ሀይሚ ጨንቋ፣ ጠቧት፣ በጣም እየጨነቃት ነው የተቀበለችው። መቀበል ዋለክ ባይሆንም ማለት ነው። ስለዚህ አረጋጉት፣ ዩቱበሮች አረጋጉት። እንዲሁም ደግሞ ብዙዎቻችሁ ያልሆነ ነገር እያላችሁ ነው ማለት ነው፣ እንደ ሀይሚና ብሩክ የምር ማለት ነው። አንድ ሳምንት ራሱ እንደዚህ ተኮራርፎም ቢቆዩ እንኳን እኔ ይለያያሉ አልልም፣ መቼም አይለያዩም። ብሩክም እንግዲህ ይመጣል ብዬ አስባለሁ። ሀይሚም እንግዲህ እንደውም ዳኒማ ይሄን ነገር እንደዚህ ካደረገ አስገድዶም እንደዚህም ካሰረልሽ አሁን ብሩክን በጣም ይቅርታ ብትጠይቂው ይገባዋል ማለት ነው። ብሩክ በጣም ማለት ነው፣ ምክንያቱም አንቺ አውቀሽ አይደለም ያደረግሽው። ግን በዳኒንም ወክለሽ ይቅርታ መጠየቅ ግድ ነው፣ ብሩክን ማለት ነው።